ሰላም፣ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን፣ እግዚአብሔር ይመስገን። ዛሬም በድጋሚ በአዲስ ቪዲዮ መጥቻለሁ። ያው እንግዲህ ምንም አዲስ ነገር የለም። ሰሞኑ እየተፈጠረ ያለው ነገር እንዲሁም እየቀጠል እና እየባሰ ነው ያለ። እናንተ እያያችሁት ነው እና እና ያው እንጃ እኔ በጣም እያስጠላኝ ነው ከምር በህይወት ዘመኔ ማለት ነው እንደእንዳሁን እንደዚህ ተስፋ ቁርጬና በጣም አስጠልቶኝ አያውቅም። ደም በቃ ሲደጋገሙባችሁ በጣም ነው የሚያስጠላው። ና እንጃ በቃ አሁን ለእናንተ ራሱ ሊያስከፋችሁ ይችላል። ለእኔም በጣም እየደበረኝና እየከፋኝ ነው። ይሄ ነገር ማድረገው ማለት ነው እና ዛሬ በጣም አዲስ ነገር አለ፣ ሌላ አዲስ ነገር አለ እና እኔ የወሰንኩት ነገር ለእናንተም ላስከፋ ይችላሉ፣ ብዙ ሰው ሊከፋው ይችላል። ግን በቃ እኔ ደግሞ ከዚህ በላይ ምንም ላደርግ አልችልም። በጣም እየተጨነቅኩ ነው። ሌሊት ሌሊት እንቅልፍ የሚባል ነገር ጭራሽ ይናፍቀኛሉና እና ማለት ይህን ውሳኔ ስነግረው እኔ እንጃ ሳሚ አለ ጠረዋለውን እንደገናም ደግሞ ልውልም ደውዬለታለሁ። እየመጣ ነው ግን በቃ ይሄ ነገር ሁለታቸው ሳሚ ማወቅ ስላለበት በእናንተ ፊት እናንተም ደግሞ ከዚህ ስጠፋ የት ሄደች የት ናት ብላችሁ ስለምትጨነቁ በቃ ይሄ ነገር ማሳወቅ ስላለብኝ ነው ካሜራ ላይ የመጣሁት። ባልመጣ ራሱ በቃ ማለት በቃ ለእናንተ ራሱ ሊከፋችሁ ይችላል። እንደዚህ ለምን ትወስን ያለች ምናምን ብላችሁ ማለት ግን በቃ ምንም ማድረግ አልችልም። መጣች እንደ አይ ነው ስለፈለኩ እኮ ነው

በቃ ብልሽ ብልሽ ባስረዳሽ ባስረዳሽ አልገባ ሲልሽ ጊዜ ተናደድኩኝ። እንደ ሰው ትበሳጫለሽ። ውስጤ ስለተበሳጨ ነው እንጂ አንቺ እንድትሄጂ ምናምን ፈልጌ አይደለም። ሲጀመር አንቺ ሄድሽ ማለት ፍቅርም የባሰን የምትታመምብኝ እንደገና፣ ልጆቹም ደግሞ ጭራሽ አይኖሩም ማለት ነው ከሴጣን ጋር ጥለሽኝ። እንዴት ሲጀመር ለመሄድ የማይታሰው ግን የሚዲያ ልጅ ለዛ ከሆነ የተሰማሽ ይቅርታ ጠይቅሻለ። ሲቀጥልሁን አያስፈልግም ምንም በቃ ያለውን ነገር ማለት እኔ በ በብዙ ነገር ለማድረግ ዝም ብዬ ሁሉንም ነገር ችዬ ለማድረግ ሞክሬ ነበረ፣ ግን ከዚህ በላይ ምንም ላደረግ ስለማልችል የራሱ የወሰንኩት ውሳኔ ያለ ግን በቃ ይህ ውሳኔ ሶስት ለብዙ ሰው ላይ ያስከፋው ይችላል። ለምን እንደዚህ ትወስኛለሽ? ቢያንስ የተወሰነ ታግሰሻል። ይህን ነገር ሳታረጊ ታስተካኪ ለምትሄጃለሽ ሉኝ ይችላሉ። ግን ማለት በቃ እንጃ ብቻ ያው ሉሊምጣና ያሰብኩትም ነገር ነገር ሀ በሱፊት ማለት ነው ምንድን ነው የምታስቢው? ልውልም አያስፈልግም አልኩሽ እኮ ልውል አሁን ባለፈው እንደዚህ ያልኩበት እያልኩት እራሱ እሱ የእውነት አምሮት ምናምን በቃ ሊወስድሽ ምናምን እየሞከረ ነበር። ፍላጎቱን ታውቂያለሽ፣ እሱ ለአንቺ ያለውን ስሜት። በጣም ስለሚወድሽ በቃ ሁሉም ነገር የሚሆን ነው የሚመስለው። ከቤት ቢያስወጣሽ እና እዛ አብራችሁ ብትኖሩ ቀለል ብሏችሁ የምትኖሩ አይነት ነገር አድርጎ ነው የሚያስበው። ይሄን ደግሞ አንቺ እንዴት መረዳት ያቅትሽ አሁን ለምንድን ነው ልዑል ከመምጣቱ በፊት ንገሪኝ፣ በቃ ወይ እሺ ግን በደንብ ምንም በቃ ሊከፋህም አይገባም ማለት እኔ ራሱ እየከፋኝ ነው። እና ልውል አያስፈልግም። አንቺ ብቻ ማውራት ያለብሽን ነገር አውሪኝ እያልኩኝ ነው እኔ ግን ልውል። በቃ እዚህ ጋር አስፈላጊ ነገር ስለሆነ ነው አንተም ደግሞ በቃ ይሄን ነገር ውሳኔ መስማት ስላለብህ። እንደገና ካሜራ ላይም ራሱ መውጣት አያስፈልገኝም ነበር ግን ተመልካቾችና ቤተሰቦች ማን ነው ልውል ነው ምስል ነው ምንም ሰላም ነው። ዝም ብላ እኮ የሆነ እሷ እንትን የማይላትን ነገር የማያሳስበውን ነገር አሳስቧት ነው እና አንተ ያው ደርሳል ብለን ነው እንጂ ዝም ያልኩህ እኔ እና እሷ አውርተን እጨርሰዋለን። ችግር የለውም። አንተ ሂድ።

አንተ ነገር ነገር ነው። ምን እንዳሰብኩ ማለት ነው። ለምን እንደጠራውም ያው ሳይገባ ቀርቶ አይደለም። ስለዚህ ያው እኔ ይሄን ነገር ሳውራ ይሄ ነገር ስነግር በጣም ልብ ሊሰበርና በጣም ሊሰማ ይችላል። ባትነግሪኝ ሳይሆን ሳልነግር ደግሞ ይሄ ነገር ማድረግ አልችልም። አ ምንድን ነው የምታደርግ ሚት ነገርኝ። ሁ ነገር እኔ ማለት ነው እኔ እንጃ በቃ ከቅሜ በላይና እኔ ከአይምሮ በላይ የሆነ ነው። ምኑ ቀን አልተኛም፣ ማታ አልተኛም። እንቅልፍ እየተኛው አይደለም። እንደገና ደግሞ በጣም እየተጨናነኩ ነው። ውስጤም ደግሞ ራሴ እያየኸኝ ነው፣ እያለቁ ነው ማለት ይቻላል። እና በቃ እኔ የቻልኩትን አድርጌያለሁ። እስከምድን ድረስ የፈለግኩት ነገር ምንም ነገር አደርጋለሁ ብዬ ነበር፣ ግን ደግሞ በቃ ከአቅሜ በላይ ሆነ። ከዚህ በላይ ምንም ማድረግ አልችልም። እና እንዴት ነው ማትችው? ገና ማች ተጀመረ። ይሄም ፈተናው ነው ነው፣ ሌላ ነገር መማረር ውስጥ ይገባል። ግን በቃ የሆነ እኔ ጥሩ ስሜት እየተሰማኝ አይደለም። እንደገናም ደግሞ ውስጤ ደህና እየሆንኩ አይደለም እዚህ ጋር ሌላ ነገር ከመሆን ሌላ አጣጣ ከማመጣ እናንተ እግዚአብሔር የለመንኩላትን ቢሆን እ ከልውል ጋር መሆን እፈልጋለሁ ውል ጋር ልሆን እና

እየቀለድኩ ነው ብለሽ ዝም ብለሽ ገብተሽ ቁጭ በይ። ትክክለኛ ውሳኔ ነው። ቆይ ጤነኛ አይደለሽም። ጤነኛ ስለሆነ ቻርለ እንዴ። እንደዚህ አይነት አንተ ደግሞ አይምሮ ነው አሰራ እንደ ህፃን አታስብ። ምን እያልክ ነው? እኔ እኮ በዚህ ሰዓት የፈለገ ቢሆን ከዚህ ቤት እንድትወጣ አንተ ማበረታታት ነው አቅም መሆን ያለብህ፣ ወይስ እንዳትወጣና እንድበርትታ

እኔ እኮ እህቴን ትቻት ጥያት፣ እኮ ጥያት በዚህ በወጣም እኮ እኔ ጥያት አለው ማለት አይደለም፣ ግን እያንዳንዱ ነገር ከዛ ሆኜ መከታተል እችላለሁ። ልቀቀኛ አንተ ስነ ስርዓት እንደ ትልቅ ሰው ሆነ ይሄ ነገር ልክ አይደለም፣ ይሄ ነገር መስተካከል አለበት። እህትሽን ጥለሽ መሄድ የለብሽም። ትክክለኛ ጓደኛችን ብትሆን ማለት እኔ አንተን እንደ ጓደኛ ነበር ማስብ ሲጀምር

ጭራሽ ውጪ ምናምን ትላል። እኔ ውጭ አላልኩም። ጭራሽ መምከር ሲገባ ታበረታተታለ እ እሱ አሁን ካለባት ጭንቀት የተነሳ እኔንም ሰሞኑን ስላስቀየመችኝ፣ ስላስደበረች ነው ይሄን ሀሳብ ያሰበችው። አንተ ደግሞ ቀጥሰ ትተረጉማለህ። አይደብረ ለአንተም ጥሩ ነው ምን ሆነ? ለእኔቱ፣ ንገረኝ ስ ትውጣልኛ አልኩት እኮ ከወላንሳ ጋር ተወዳጅታለች። ል ምትረብሸኝ ከሆነ ትውጣ። እሷ ደግሞ አስተካከለች። ይቅርታ ምንም እንትን የምትለው ነገር አረብናት እንዲደብር አንተ ፍላጎቷ ነው። በቃ ምን እያደረግሽ ነው? በቃ ዝም ብለሽ ምን ሁለት ምናምን ልብስ። አንቺ ምን አምረሽ ነው እንዴ? አምረሽ ነው ዝም ብለሽ እየቀለድኩ ነው፣ ውሸቴን ነው በይ እና እየቀለደች። ካልሆነ ታዲያ ቦርሳ ይዛ ትመጣለች። ምስኪናዋ ትሽስ አለች አለ ስለደበረች ነው ስተኛ ጠብቀች

እሚት ገና ከታመመች ሁለት ወር ሳይሞላ ሰለቸች። ለዚህ ነው ለካ ባልና ሚስት በመ ስ በምን ውስጥ ተብለን ለካ ቤተ ክርስቲያን ውስጥ ቃል የምንገባበው? የሰዎች ፊት ቃል ተገባብተን የምንፈራረመው ለካ ሁሌም በምንም አይነት ሁኔታ ውስጥ ቢሆን እህት አይኖርም፣ እናት አይኖርም፣ አባት አይኖርም፣ ቤተሰብ አይኖርም፣ ባል ነው ሁሌም የሚኖረው የሚባለው ለካ እውነት ነው ማለት ነው። ሁለት ወር ያልታመመች ሴት አቅቷት ልትጣል አለች። ግን ምንም

ይሄው ነው እኮ። ምን ነው የምታደርገው? በግድ ነው ተከትለሽ ትሄጃለሽ። አንቺ ጨክነሽ በትሽ ላይ አ ንገሪኛ በትሽ ላይ ጨክነሽ ተከትለሽ ትሄጃለሽ። ከዚህ በላይ መጨከና እና ካልጨከንሽ እንዴት እንዲህ አይነት አስተሳሰብ ታስብያለች? ምኑን የከበረች እስኪ ንገሪኝ። ልብሷን ልብሷ መቀየር ገላዋ ማጠብ ምናምን። መቆጣጠሩ ከበደሽ። እኔ አንድ ቀን ፊቴ ላይ እሷን ስቀይርላት የሆነ ነገር ሳረግላት አንድ ቀን ፊቴ ተቀይሮ አይተው ታውቃለህ? ዛሬ ተቀየራ በአንድ በውስጥ ይዘሽ ፊትሽ ተቀይሮ እኔ እኔ ሚስቴን አንቺ የምታደርጊው ነገሮች ሁሉ እኔ ሚስቴን ባደርግ ማረጋግቶኝ እኮ አይደለም አንቺ ያለሽ። አሁንም ቢሆን ጥርግ ማለት ትችያለሽ። አይምሮሽማ አይምሮ አሁን ደቂቃ እንድትቆይ ሰከን እንድትቆይ አልፈልግም። አይምሮሽማ አልሰራም ካለ ኮተትሽኝ፣ ውልቅ ማለት ይቻልሽ። አይ እህቴ ትበልጥብኛል የምትይኝ ከሆነ ቶሎ ብለሽ ይዘሽ ቦርሳውን ተመለሽ። ሁለም ምርጫ ነው የምሰጥሽ። ቶሎ በይ፣ አጭር ደቂቃ ነው የምሰጥሽ የነገርኩሽን። አሳቢው ወይ ውልቅ በይ፣ እህቴን አልፈ ሰልችታኛል ብለሽ ውልቅ በይ፣ ወይ ደግሞ ወርሰሽን ይዘሽ ተመለሽ። ተመለሽ፣ ወደ ውስጥ ተመለሽ። እየጠበኩሽ ነው። ውጫ ከታመመ ይዤ ይዘሽ ስለዚህ ግቢያ፣ አልገባም፣ አልወጣም። ተውኝ፣ በቃ እዚህ ጋር መቀመጥ ፈልጋለሁ። ምንድን ነው እኔ የሚሻለኝ? ቆይ ሁሉ ነገር እንዴ ታበጥ። ብቻ እንዴት ነው እሱ የምችል